እህትዬው በደንብ አሳይ። ይህኛው ደግሞ አብራችሁ የምታዩት ይሆናል። እሺ፣ ቤተሰቦቻችን እንግዲህ የአሜሪኮ ቤተሰቦች ከረጅም ጊዜ በኋላ ተገናኝተናል። ዛሬ እኔ ነኝ ቪዲዮ እየሰራው ያለው እናቴን ሰርፕራይዝ ለማድረግ እንደምታውቁት፣ ያው የተወሰነ ስጦታዎችን ገዝቻ ገዛዝቻለሁ። ያው እሱን አንድ ላይ ታዩታላችሁ ብዬ ነው ቀን ያላሳየኋችሁ ሶ ጾምም ያው ሊፈታ አይደለ? የጽጌ ጾም ለመሆኑ ፍየል ይዤላት መጥቻለሁ። ያው ለእሷም ለኔም ለልጄም ነው። ልደቴንም በማስመልከት ልድገም ብዬ ነው። አብረን ወደ ቤት እንገባለን። ከዛ በኋላ የሚሆነውን አብረን እናያለን። የገዛውላትንም ስጦታ አግረ መንገድ ችሁን እናንተም ታዩታላችሁ። ቢያንስባት ነው እንጂ፣ አይበዛባትም። ለሁሉም ወደ ቤት እንግባ። ቤተሰቦቻችን ገብተናል። ድምፁ ሲያስተካክለው አሁን የሚቀረን ደግሞ በእጇ የሚሰጠውን ስጦታ መኪና ላይ ስምዘን ይመጣል። ሽ ቤተሰቦቻችን፣ ይሄኛው ደግሞ ለእሷ የሚሰጣት በደንብ አሳዩ። እትየው በደንብ አሳይ። ይሄኛው ደግሞ አብራችሁ የምታዩት ይሆናል።

የልብ ቅጽበቱ ጦር ነው። አሁን ይሄን አላየሁትም። በቃ ይሄን ምርጫ ለብሶት ይዋል፣ ድምፅሽ እንዳይገባ

ሌላም ሌላ ነው ይሄ ነገር፣ የሆነ ነገር ነው። ምንድን ነው? ድምፅ አልሰማሁም። ድምፅማ ግራ ገብቶኝ ነው። ምንድን ነው እያልኳት እኮ ነው። መጣሁ ምናምን ስላለች ልብሱ ልትለበስ ወይስ ምንድን ነው? በጣም ነው

ነው አባት ዛሬ ደስተኛ ነገ ና ብርድ ነው፣ እንግባ እንግባና ውስጥ ቤተሰቦቻችን። እንግዲህ ዛሬ ተሳክቶልኛል፣ አልተሳካልንም በቃ በትንሹም ቢሆን ላስደስታት እያሰብኩኝ ድንገት የመጣልኝ ሀሳብ ነው። ለሁሉም ቆንጆ። በጣም ነው መወደሽ፣ በጣም ነው መወደሽ፣ በጣም ነው ማከብረሽ የኔ ስጦታ አስቀያሚ ጊዜ አሳልፈን እንግዲህ በአዲስ ነገር እንደዚህ እንድንሆን ነገሮችን ስላመቻቸሽ ሁለተኛ ጊዜ ስለሰጠሽ በጣም ነው የማመሰግነው። ያ ቤተሰቦቻችንም ደግሞ በአብዛኞቻችሁ ኮሜንት ላይ እንደማነበው እኔ ነበርኩ ጥፋተኛ ስታረጉኝ የነበረው ትክክል ነው፣ አምኛለው። እናንተንም በዚህ አጋጣሚ በጣም በጣም አመሰግናለው። በፖዘቲቭም ይሁን በማንኛውም መንገድ እኔም ወደ ራሴ እንድመለስ ትረዱኝ ስታግዙኝ የነበረውን ነገር ከሞላ ጎደል ለማንበብ ሞክር ያለው እና የእናንተ አስተዋጽኦ አለው። ቤተሰቤ እንደገና ወደ እኔ እንዲመለስ ነገሮች ስለተመቻቹልኝ ፈጣሪም በጣም ነው የማመሰግነው። እናቴ፣ የኔ ቆንጂዬ፣ ሚስት የኔ ድንቡሽቡሽ፣ ያው ይሄ ነገር ይበቃሻል ብዬ ሳይሆን ጀስት የኔ ፍቅር እንዲገልጽልኝ ስሜቴን በትንሹ ይገልጽልኛል ብዬ ስላሰብኩ ነው። የሁሉም በጣም ነው ብለ በጣም ደስ ብሎኛል፣ ከምናገር የእውነት ከረጅም ጊዜ በኋላ ነው ስጦታ የሰጠኸኝ ረጅም ጊዜና በጣም ደስ ያለኝ የእውነት እንደዚህ ቤትህን አስበህ

ስላልተመቸንኝ ቢዚ ነኝ፣ ነገሮችን ፋሲሊቴት ለማድረግ ስላልተቻለ ነው እንጂ፣ ትልቅ ምስጋና ይገባል። ቢሃይንድ ኤቭሪቲንግ እሷ ናት፣ ይህን ነገር ያደረገችው። ቴንክ ዩ ሃይሉ እናቴ፣ በጣም ነው የማመሰግነው። ያለብህ የስራ ውጥረት አውቃለሁ እና በዛ ሁሉ ውጥረት ውስጥ አስበክ በዚህ በጨለማ ብዬ ገዝተህ አበባ ስጦታ ለሁሉም ነገር፣ ግን በጣም ነው የማመሰግነው፣ ምክንያቱም ያለህን ቦታ ነው ያሳየህ፣ እና በጣም ነው የማመሰግነው። ዋናው ሀሳቡ ነው ስጦታው ብቻ ሳይሆን ሀሳብ ነው። በጣም ነው የወደድኩት እና በጣም ነው የማመሰግነው። እግዚአብሔር ያክብርልኝ። እኔ አባት እኔን በጣም ነው የምወድን። እንግዲህ ያው ሰሞኑን እንደምታየት ቤተሰቦቼ ያው በጣም ደስተኛ ነገር እግዚአብሔር ይመስገን። የናፍንም ልደት እኔና ማማዬ ሰርፕራይዝ አርገነው ነበረ። በጣም ወዶታል። ያው ብቻ ከሞላ ጎደል በጣም ደስተኞች ነን። እግዚአብሔር የተመሰገነ ይሁን። ወደ ቤቱ ምናቱን ተመልሶልኛል። የበፊቱ የቤታችን ድባብ መጥቷል። በጣም ነው ደስ ያለ። ለማንኛውም ቤተሰቦቼ ወዳችኋለው። በሌላ ቪዲዮ እስክንገናኝ ድረስ ቻው።